ፈረንሳይ የኒኩሌር ተሸካሚ አውሮፕላኖቿን ወደ ጀርመን ድንበር አስጠጋለሁ ባለች ማግስት ብሪታንያም እኛም አለን ኒኩሌር እያለች ነው። ጠቅላይ ሚኒስትር ሪክ ስታርመር በኒኩሌር ተሸካሚ ሰርጓጅ መርከብ ተገኝተው ልዩ ጉብኝት አድርገዋል። ቫንጋርድ የተባለችዋ የጦር ሰርጓጅ መርከብ ለ200 ቀናት ያህል በባህር ውስጥ ቅኝት ስታደርግ ከቆየች በኋላ ወደ ሀገሯ ተመልሳለች። ለዚህን ያህል ቀን ስምሪት በመውጣትም በብሪታንያ ባህር ኃይል ታሪክ አዲስ ታሪክ ጽፋለች። ጠቅላይ ሚኒስትሩም ዴይ ዜሮ እየተባለ በሚጠራው የመቆጣጠሪያ ክፍል ውስጥ በመግባት በአስርተ ዓመታት ጊዜ ውስጥ የመጀመሪያው የሀገሪቱ ጠቅላይ ሚኒስትር ሆነዋል። አሜሪካ ከሩሲያ ጋር ተለሳልሳ ከሌላዋን ታነሳለች በሚል ግምት አውሮፓ ከፑቲን ራሱን ለመከለል ላይታች እያለ ነው የአውሮፓን ህብረት በቃኝ ብላ የወጣችው ዩናይትድ ኪንግደምም ለአውሮፓ ሰላም እተጋለሁ ብላለች ከጉብኝታቸው በኋላ ለጋዜጠኞች መልከታቸውን ያጋሩት ስታርመር ክሬምሊን እኛን የሚያከብረን ጠንካራ የኒኩሌር ጦር መሳሪያ ባለቤት በመሆናችንና ለኔቶ ባለን ቁርጠኝነት ነው ብለዋል በራሳችን አቅም የተገነቡና ብቃት ያላቸው ዘመኑን የሚመጥኑ መሣሪያዎች አሉን ሲሉም ተናግረዋል ምናልባት የኒኩሌር መሣሪያዎቿ አርጅተዋል የተባለችውን ፈረንሳይ በቀኔ ሸንቆጥ ማድረጋቸው ይሆን እንዴ? ያሉም አልጠፉም። የኒኩሌር ባለስቲክ ሚሳይሎቻቸው የዛሬ ብቻ ሳይሆኑ የነገም መሆናቸውን አንስተዋል። ጠቅላይ ሚኒስትሩ የኒኩሌር ተሸካሚ ሰርጓጅ መርከባቸውን መጎብኘት ያስፈለጋቸውም ለምን እንደሆነ ግልጽ ነው። አንድ ሩሲያ ከዩክሬን አልፋ ብትመጣ እንመክታታለን ለማለት ሲሆን ሁለት በዩክሬን ሊልኩት ካሰቡት ጦር ጋር ይገናኛል። በኖርዝውድ ከፈረንሳይና ከሌሎች አገራት ወታደራዊ መሪዎች ጋር ዝግ ስብሰባ የምትቀመጠው እንግሊዝ የዩክሬን ጦርነት የሚያበቃበት ሁኔታ እጅግ አሳስቧታል። ጦርነቱ በወረቀትና ፊርማ ሲደመደም ዋስትና ሰጪ ኃይል አለ ወይ ተብሎ ቢጠየቅ መልስ የለም። አሜሪካ እንደሆነች እጇን እያነሳች ነው። በኔቶ ማዕቀፍ እንዳይባል ኔቶ ከሩሲያ ጋር ቢታኮስ ሦስተኛው የዓለም ጦርነት በፊሽካ መጀመሩ ነው። እናም እንግሊዝና ፈረንሳይ የሰላም አስከባሪ በሚል የዳቦ ስም ወደ ዩክሬን ጦር ለመላክ አሲረዋል። ይህንን በአደባባይ መናገር ከጀመሩም ቆዩ። እንደውም የእንግሊዙ ጠቅላይ ሚኒስትር ሬክ ስታርመር የሰላም አስከባሪ ኃይልን በተመለከተ ወደ አፈጻጸም እየሄድን ነው ሲሉ ይፋ አድርገዋል። ይህ ደግሞ ሩሲያን ክፉኛ እንዳስቆጣ የታወቀ ነው። ክሬምሊን ሰላም አስከባሪ ተብሎ መልከጥፉነቱ የተሸሸገለት ኃይል ጭምብሉ ሲገለጥ ኔቶ መሆኑን ጠንቅቆ ያውቃል። እንግሊዞች ግን አሁንም መልከ ጥፉ ተግባራቸውን በስም ከመደገፍ ወደ ኋላ አላሉም። የሰላም አስከባሪ ነው ያሉትን ኃይል የፈቃደኞች ጥምረት ኮሊሽን ኦፍ ዘ ዊሊንግ እያሉት ነው። በዚህ ኃይል በትንሹ ሀያ የሚሆኑ ሀገራት ጦራቸውን እንደሚልኩ ቢቢሲ ዘግቧል። ጦሯን ለማደራጀት ሰማይ እየቧጠጠች የምትገኘው እንግሊዝ ያልተጠበቁ እርምጃዎችንም እየወሰደች ትገኛለች። ከነዚህ ውስጥ አንደኛው በመከላከያ ሚኒስቴር ስር የጦር መሠሪያ ክፍል ያቋቋመችበት ነው። የጦር ክፍሉ መቋቋሙ ግን ብቻውን ለግርምት በቂ አይደለም። ይህንን ክፍል እንዲመራ የሚመደበው ሰው የሚከፈለው ደሞዝ ግን እጅግ አነጋጋሪ ሆኗል። የአዲሱ መሪ ደሞዝ ከእንግሊዙ ጠቅላይ ሚኒስትር ደሞዝ በእጥፍ የሚበልጥ እንደሆነም ታውቋል። የእንግሊዝ የሲቪል አገልግሎት የሀገሪቱ የጦር መሳሪያዎች ዳይሬክተር ለመሆን መወዳደር የምትፈልጉ ተመዝገቡ ሲል ባወጣው የሥራ ማስታወቂያ ላይ ነው ይህ የታየው። የጦር መሳሪያ ዳይሬክተሩ የሀገሪቱ ጦር መታጠቅ የሚፈልገውን የጦር መሳሪያ በአግባቡ እንዲታጠቅ የማድረግ ኃላፊነት ተጥሎበታል። የጦር መሳሪያ አምራች ኢንዱስትሪውን ከመንግስትና ከመከላከያ ተቋማት ጋር የማስተሳሰር ግዳጅም አለበት። ለዚህ ደግሞ በአመት 519ሺ ዶላር ገደማ ይከፈለዋል ተብሏል። የእንግሊዝ ጠቅላይ ሚኒስትር የሚከፈለው ግን በአመት 220ሺ ዶላር ገደማ ነው።